ስለ ሊዲያ ትናንትና የሰማነው በጣም አስደንጋጭ ቢሆንም ዛሬ ደግሞ በህይወት እንዳለ ስንሰማ ሁላችንም ደስ ነው ያለን። እስኪ ሊዲያ በህይወት በመገኘቷ ደስ ያላችሁ ሁላችሁም ደስታችሁን እዚህ ጋር ግለጹ። በላይ ካድ አሳዩ። እንግዲህ ሊዲያ ትናንትና አንድ ሰዎች በጫካ ተገሎ ተገኝቷል በሚል እንግዲህ ወደ ኤላ በመደወሉ ሁላቸውም ተደናግጠው ለቅሶ ላይ ነበሩ። ኤላ እንግዲህ ባርኮት ዛሬ ጧት ከች ብሏል። ባርኮትም ድንገት ገብቶ የሊዲያን ህይወት ማለፍ ሲሰማ በፍጹም ሆነ የለበትም፣ እንዴት ነው የምትሉት፣ እንዴት ትሞታለች ሲል ይላል። ዴቭም የኔ ትንሿ እህቴ መሞት የለባትም ምንድን ነው ችግሩ እያለ ለቅሶውን፣ ሀዘኑን ሁላቸውን በእንባ ይራጫሉ። በዚህ ሰዓት ግን ምንም ጠብ የማይላቸው ቤዛና ናኦል ናቸው። ግን ፍቅር በመደናገጥ ላይ ትታያል። ምክንያቱም ፍቅር ምንም የሚያታቀው ነገር የላትም። ቤዛ ግን ነገሮችን ሁሉ ስላስረዳት ምንም ነገር ትንፍሽም አላለችም። ግን እናንተ ምንድን ነው ምን ሆናችሁ ነው ሰው እንኳስ ሞተ ሲሏችሁ የማታዝኖ? ስትሊሊ ትናገራቸው ነበር። ከዛም እንግዲህ ባርኮትና ኤላ ሄደን ከሆስፒታል ከተደወለበት ሆስፒታል ማረጋገጥ አለብን ሲሉ ወደ ሆስፒታሉ ያመራሉ።

ዴቭ እና ባርኮት ማን ባርኮት እና ኤላ እየሄዱ እነ ዳይመንድን እና ኪንጎን ያገኟቸዋል። ዳይመንድ ኪንጎም ውይ ያቺ ሚስኪን ልጅ እኮ ሞተች እያለ ሲነግራው፣ እንዴ በምን አወቅ ሲሉ እላይ ቤት ታች ሰፈርም ላይ ሰፈርም እኮ ስለ እሷ ነው የሚነገረው፣ በጣም ታሳዝናለች እያለ ሲሉ፣ ኤላ እና እሱ ብቅ ሲሉ ኦ ኤላ መጣ ሲሉ ባርኮት ሂዶ ዳይመንድን ያንቀዋል። ምን እያላችሁ ነው ሲለው እኛ ምንም ነገር የምናውቀው የለም። ይ ሰፈር ግን ልጅቷ ህይወቷ እንዳለፈ ሰምተናል። እና የእሷ ፎቶ መሆኑን ፎቶ ምስሏን አይታችኋታል? ሲል አላየንም ግን ሁሉም የሚያወራው ስለ እሷ ነው ሲል ይነግረዋል። በቃ ይህን ነገር ለማንም እንዳትናገሩ፣ ፍንክችም እንዳትሉ ሲል ይነግራቸዋል። እንዲያውም አንቆሊ ሲያንቀው ባርኮቴ ተው አለው ኤላ ማለት ነው። ምክንያቱም ከኛ ጋራ እያፈላለጉን ያሉ ሰዎች ናቸው ሲል እንዴት ጥሩነት ተሰማቸው ይላል ጊዜ ክፉዎች ናቸው ብለን የምናስባቸው ሰዎች በመልካም ነገር ደግሞ አንድ ወቅት ላይ እንደምናገኛቸው በነ ዳይመንድ እና ኪንጉ እያየን ነው። አሁን ዳይመንድ እና ኪንጉ እንግዲህ እየተከታተሉት ይገኛሉ። እንግዲህ የዚህ አይነቱን ነገር ማወቅ የሚችሉት አስፋልት ላይ ጎዳና ላይ ቁጭ የሚሉት እንጂ በቤት ውስጥ የሚቀመጡ ሰዎች አይደሉም። እና እንደለመደው ናኦል ወደ ሊዲያ ሊሄድ ልብሱን ከፍቅር ተቀብሎ ልብሷን ይዞ ሲሄድ ከኋላው እየተከተሉ ሂደው ያለበት ቦታ ላይ ደረሱበት። ከዛም ገብተው እንግዲህ እጅ ከፍንጅ ይዘውት እንግዲህ ፖሊስ ጠርተው ፖሊስ አሳስረውታል ማለት ነው። እሱ ግን ሐሳቡ ሊዲያን ምን ልታደርጋት ነው ሊዲያ ያለች እንደብሎ ፍቅር በጋ ገብቶ ምኝታ ቤት ይጠይቃት። ፍቅርን ለአረብ እንደሚሸጣት ነበር የነገራት። እሷም ግን ጥቅም ፈላጊዋ የራሷን ራሰ ወዳዷ የሆነችው ፍቅር እኔን አይነት ላይ አትግለጥ እንጂ ሌሎቹን ሊዲያንም፣ ሊሊንም ሁላቸውንም ውሰድልኝ ነበር ያለችው። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ነባሮቹም እንደምታበረታቱኝ ከልብ አመሰግናለሁ። በዛሬው ዕለት አግታን ቢሆን መገኘቷ በህይወት ሊሊ ሊዲያ በጣም ደስ ብሎናል። ሊዲያ ይሄ የሚገባል አይደለችም ከመጫወት ከመቀለድ ከመዝናናት ውጭ ምንም ነገር የምታውቀው ነገር የላትም። ይህን ነገር ለፍቅር ቢሆን ያላችሁ ብዙዎቻችሁ አላችሁ፣ ትክክል ነው። እና አሁን እንግዲህ በዚህ ላይ አሁን ዴቭ በጣም እያለቀሰ እና እየተጎዳ ባለበት ሰዓት ሁላቸውም እንግዲህ ሌላ ዴቭ ጎን ላይ አደይ ና ሊሊ እያስተዛዘኑት አብረው እያለቀሱት መሞት የለባትም እህቴ፣ በፍጹም ለቤተሰቦቼ ምንድን ነው ማረዳው? ምንድን ነው የምናገረው እያለ ሲጨናነቅ ነበር። ሆኖም እንግዲህ በሆስፒታል ከተሄደ በኋላ የሬሳዋን እንግዲህ ስትታይ እሷ እንዳልሆነ ሲገለጽ በጣም ተደሰቱ። ወደ ስልካቸው በማቃጨልም ለመናገር ቢፈልጉም ስልካቸው አይተነሳላቸው። በአካል ሄደው እንግዲህ ሲነግሯቸው በጣም ነው የተደሰቱት። ቢያንስ እንኳ በህይወት መኖሯ ትንሽ አስደስቷቸዋል። ሆኖም ግን ናኦል ከነሱ ጋር ሆኖ እዛ ውስጥ ልቀቁኝ፣ ዴቭ ሂጀ እህቴንን ያስወገዳትን ሰው ማስወገድ አለብ፣ ሲል ማንነቱን እኮ ገና አላወቀውም እያለ እየተገለገለ ነበረ። አሁን እንግዲህ እና ኦል እዛ ውያቸው ስር ሆኖ ሁላቸውንም ሊያጠቃ አቀዶ የተቀመጠው እሱ ነበር። አሁን ነገሮች ከብደዋል ብሎ ቤዛንም ከክፍሏ ጠርቶ አስገብቶ ነግሬሻለሁ አንድ ነገር ፍንክች እንዳትይ። ግን አስወገድካት እንዴ? አሁን እኮ ሙታለች እየተባለ ነው ሲባል፣ እንዳላስወገዳት ለፍቅር ገልጾላታል። ከዚህ በኋላ እንግዲህ ተመልሶ ወደ ሊዲያ ይሄድና ሊዲያን እንግዲህ ኦኬ፣ ዛሬ ይገባል የተባለው አረብ አንቺን የሚወስድሽ ይመጣል። ሀብት ገንዘብ ብዙ ነው የምታስገቢው። ስለዚህ ለማንም መናገር የለብሽም። እኔ ሀብት ገንዘብ አልፈልግም። እኔ እንደዚህ አይነት ሰራ ስራ አይደለሁም እባክ፣ ልቀቀኝ ብላ ስትማጎተው፣ አንቺ ገንዘቡን ካልፈለግሽው ለእኔ ስጦታውን ሰጪኛለሽ፣ እኔ ገንዘቡን እንፈልገዋለሁ ሲላት በፍጹም እኔ ገላይን አልሸጥም ነግር ያለሁኝ በዚህ አይነት ስራ አልሰማራም። ድረሱልኝ እያለች ኡ ብትልም በትንሽ ጠባብ ውስጥ ታፍና ማንም ሰሜ አጥታ ነበረ። ምግብም በፌስታል አምጥቶ ቢሲላት እኔ ይህን ነገር አልበላም በፍጹም አላደርገውም ስትለውም እሱ ግዴታ ባፏ እያስገደደ ሲያስገባባት በፌስታሉ እያወጣ ሲግታት ነበር። ሆኖም ግን እሷ በፍጹም ያን ምግብ መቀበል ሆዶ አልቻለም። ከዛም በኋላ እንግዲህ ወጥቶ ወደ ፍቅር ይሄዳል። ፍቅር ደግሞ አዴይን ምግብ ሰርተሻል ወይ ስትላት፣ አዎ ስትላት፣ እንግዳማ ዴቭ ከክላሴ አምጭልኝ ብሎኛል አንቺን አምጭልኛለች ከክላሱ ስትላት፣ አዋ አለቻት። ያንን ምግብ ይዛ ገብታ እራሱን ስትደባብሰው አዴይ መስለው አዴይ አዴይ እያለ ሲል አዴይ አይደለሁም ፍቅር ነኝ ስትለው ብድግ ብሎ ምን አመጣሽ እዚህ ምን አስገባሽ? ሲላል አይ ምግብ ይዤልህ መጥቼ ከኔ ጋብረን እንድንበላ ፈልግ ነበር ስትለ ምግቡን ቁጭ አድርገሽ ውጪ ብሎ ነበር የጮህባት። እሷ በግዴታ ፍቅር ገዛ ይመስል ግዴታ ታስገድደዋል። በፍጹም አልፈልግልሽም ውጭ ብሎ ነበረ ከክላሱ ያስወጣት። ሊዱ እድለኛነሽ ወንድምሽ በጣም ነው የሚወድሽ። ግን ሊዱ ሙታለች ተብሎ ተረድቷል። እንዴ ሊዱ እኮን ኔ መች ሙታ አልሞትኩም እኮ ግን እሱ ሊድሙታለች ሲሉት አምኖ ተቀበለ ይላታል። አዎ አምኖ ተቀብሏል። ከዚህ በኋላ ቤተሰቦችሽ ሁሉ ሰምተዋል ትረሻለች፣ እረስተውሻል። በዚህ ስራ ላይ ተሰማርተሽ እኔን ገንዘብ ታስመጫለች ብሎ እያ እየጠመዘዘ እጇን እየመታት ነበር። እና እሷን ባክ ልቀቀኝ ብትለውም በፍጹም ሊለቃት አልቻለም። ባርኮቴና ዴቭ ወደ ፍቅር ላይ እጃቸውን ቀስረዋል። ባርኮቴም አሁን እውነት በሊዱ ላይ እያደረግሽው አንቺ ከሆንሽ እህቴ ብትሆኝ እኔም እገልሻለሁኝ። እንዳለፈው እንደ አደ የመመሪሽ እንዳይመስለኝ። እኔ ምን አደርጋችኋለሁ? በፍጹም እኔ የማውቀው ነገር የለኝም። ለምንድን ነው እንደዚህ የምትሉት? እያለች አይኗን ታፈጣለች። ሆኖም ግን ይህ ሁሉ የእሷ ነው። አሁንም ቤዛ አንቺ ነሽ፣ ይህ ሁሉ ጣጣ ያመጣሽብን እዚህ ቤት ውስጥ ያመጣሽው እሱን አንቺ ነሽ አሁንም ቢሆን ከአንቺ የሚዘለል ነገር የለም እያለ ስትላት፣ አንቺ አርፈሽ ትቀመጭ እንደው ተቀመጭ፣ እኔ ማውቀው ጉዳይ የለኝም ትላለች። የዚህም ሁሉ ነገር ጉዳይ የምታውቀው ግን ቤዛ ናት። ሊሊም ጎበዝ ናት፣ ተጠራጥራ ታውቃለች። ለእሱ ለኤላም ቁጭ ብላ፣ እኔ ግን ልንገርህ፣ ይሄን ነገር ያደረገችው ያደረገው ናኦል ነው ብዬ ተማመናለሁ። እንዴት ይህን ልትይቻል ብሎ ሲጠይቃት፣ እሷም አይ ገንዘብ የሚያስገኝ ስራ ላሰራችሁ ፈልጋለሁ እያለ እኔንም አዴንም በተደጋጋሚ አናግሮናል። በአጭር ጊዜ ሀብታም የምትሆኑበትን ነገር እያለ ለዚህም ቤዛ ተባባሪ ሁና አብራው እኛን ለማሳመን እየቻለች ነበር። ስለዚህ ምናልባት ይህንን የዋህና ሚስኪን ስለሆነች በሊዲያ ላይ ተጠቅሞባት ነው ብዬ ነው የማስበው። እኔና አዴ ግን በፍጹም ይሄን ነገር እንደማንፈቅድ ነግረነዋል ስትል፣ እንዴ፣ ይህንን ታዲያ አትናገሪም እንዴ? ይሄ እኮ ጥሩ ሪፖርት ነው ለፖሊሶች ይህንን እኮ መስጠት አለብን ብሎ ኤላ ሚላታል። ፍቅርና ቤዛ ግብግብ ይዘዋል። አሁን ከባርኮት ፊት አንተ እኮ በለለት ጊዜ ከኤላ ቤት እያለች እየሄደች ኤላ ጋር እያደረች ነበር እና አንተ ለምን አይንህን አትገልጥም ወንድሜ ብላ ትነግረዋለች። እሱ ግን አሁንም አይኑን ሊገልጥ አልቻለም። እሷ ድሮም የመጣችው ሌላም ቤት ለመውረስ እንጂ ባርኮትን አፍቅር አይደለም እያስመሰለች እንደሆነ የተቀመጠችው። አሁን እንደማናቀሽ ሁነች ነው። ተማሪ ቤት ከሆነ ነው የትምህርት ቤት ምሳቃ ነበር ትርፍትርራፍ የምትበዩ ብላ ስትናገራት፣ እንዴት ይህን ትናገሪያት አለች ብሎ በጥፊ ባርኮቴ ፍቅርን መታት። ሆኖም ግን አሁንም ቢሆን ቤዛ በፍጹም ባርኮትን እንደምትወደው ና እንደምታፈቅረው ነው የምትገልጽለት። አንተ ካለህልኝ ችግር የለም ግን ባለፈው አንቺና ኤላ መጠጣታችሁ የተባለው ነገር እውነት የማንኛችሁ ነው ልስማ። ማመን አቃተኝ ኮ አንቺ እውነት አድርጋችሁ ታሉ ሲላት፣ በፍጹም ሊሊን አታውቃትም። ሊሊኮ ድርቅ ካለች አትመለስም እያስመሰለችብን ነው ስትል ተዋሸዋለች። ባርኮትም ደግሞ ብዙ ጊዜ ያምናታል። አሁንም ግን ልትጎዳው የመጣችው ባርኮትንና ሁለቱንም ለመጉዳት ነው የዚህ ቤት የገባችው። ኤላም ለምለምን ካዳመጣት በኋላ ይህንን ያልሽውም በሙሉ ለዴቭ እና ለባርኮት ነግረነ ለፖሊሲ ደን ሪፖርት እናደርጋለን ይሄ ልብሽ ጀግንነትሽ እኮ ነው እኔን የሚገዛኝስ ብሎ ይነግራታል። አዎ ጀግና ናት፣ ጎበዝ ናት። ሁሉን ነገር ይታብራራለች ለማንም ወደኋላም ማትል ጎበዝ ልጅ ናት፣ እና እንግዲህ አሁን እነሱም ለፖሊስ ጥቆማ እንሰጣለን የሚለውን እያለሙ እያሉ ነው አቶ ናኦሌ መጥቶ ልብስ ስጭኝ፣ ለአረብ ልሸጣት ነው ሲላት ፍቅር እንኳን እሷን አይደለም። እና ግን አልገደልካትም ስትለው አላስወገድኳትም አላት። እንግዳውስ እሷን ብቻ ሳይሆን ሊሊንም፣ አደይንም፣ ቤዛንም በተራ ውሰድልኝ ሁላቸውንም። እና እኔ ከዴቭ ጋራ ፍቅሬ መቀጠለ ጀምራለሁ፣ ግን አይን ወደ እኔ እንዳትገልጥ አለ። ወደ አንቺ አይኔ እንዳልገልጥ ከፈለግሽ ሚስጠሩን ሁሉ መደበቅ አለብሽ። አሁን ትፈጠንበይ ና ልብሷን ስጭኝ አላት። እሷም ልብሷን መርጣ አንድ ልብስ ሰጠችው። ያንን ሰያዊን ቶሎ መሽሎ ካለብኝ ብሎ በተኙበት እሱን ይዞ ሲሄድ እነ ዴቭና ኪንጎ መንገድ ላይ አዩት። አየህ፣ ይህን ልጅ ይህን ልጅማ መከተል አለብን እኔ ጠረጥረዋለሁ ብሎ አለውና እየተከተሉት ይሄዳሉ። እየተከተሉት ማንም ከጀርባ የለም ብሎ ሊዲያን ካገተበት ቤት ያንን ልብስ ይዞ ይገባል። እንግዲህ እዛን ቀን አረብ ይገባል ተብሎ ለአረብ እንግዲህ ገንዘብ እንድታወጣ ሊሰጣት ነበረ። ቢሆንም ግን እነሱ ያን ነገር አይተው ለነ ዴቭና ለነ ባርኮር ደውለው ሁለቱም እንግዲህ እዛ ጋር እጅ ከፍንጅ በወታደር እጅ ተይዞ ወደ እስር ቤት ተወርውሯል። ሊዲያም እንግዲህ ከዛ ወጥታ ወደ ቤቷ ተመልሳለች። በጣም ደስ ይላል እንጂ ይሄ እዛ ቤት ውስጥ ካልወጣ ሁሉንም በተራ የገበያ መደራደሪያ ሴቶችን እያደረገ ሊጠቀምባቸው ነበር ያሰበው። አሁን ግን እዚህም ነገሩ ያልቃል፣ የፍቅር ተንኮል ያልቃል ብለን አናስብም። ፍቅር ደግሞ ይሄ ነገር ባይሳካላትም በሌላ መንገድ ደግሞ የምትቀጥል ትመስላለች። ያም ሆኖ ይህ እንግዲህ ዴቭ በጣም እየተጨናነቀ ነው። አዴ ክፍል ተኝታ ይቀሰቅሳትና እባክሽ እዚህ ላይ ከአንቺ ላይ ልተኛ ሲላት፣ አልጋ ላይ ብቻል እንዴት ትለው፣ አይ አንቺ ጋሁኝ ዚህ ትንሽ እንቅልፍ ይወስደኛል ብሎ ጭኗን ዘርግታለት ታፋዋ ላይ አስተኛችሁ። ከዛም በኋላ እንቅልፉን እያዳ ባርኮቴ ድንገት ይገባና አዴ ዴቭ ምን እያደረጋችሁ ነው እዚህ ሲለው፣ እኔ ኮ በቃ እንቅልፍን ቢያለኝ በፍጹም እሷን እህቴን እያስታወስኩኝ ለዛ መጥቼ እዚህ ተኛው፣ ሲ አይ ጦሩ ምንም አይደለም አለ ማለት ነው። ባርኮትም አይ ዞዴቭ እህት ትገኛለች በቅርብ ጊዜ፣ በሉ ተነሷ አሁን ቁርስ እንብላ አላቸው። ፍቅርም መቼም አዴን ካልጠራች አፏ መዋል ስለማይችል አዴ አዴ እያሌ ስትጠራ አዴም እንግዲህ ወደ ፍቅር መንፈልገች ነው እያለች ሄደችላል። እንግዲህ በዚህ ሰዓት አንዳንድ ጊዜ የማናስባቸው ሰዎች ከማናስበው ቦታ ላይ የምናገኛቸው ነገር አለ። ኪንጎ እና ዳይመንድ በዚህ በሊዲያ መገኘት ትብብር ላይ ያደረጉት ትልቁ ነገር እንግዲህ እነሱ ናቸው። ያን ነገር ቢሆኑም በአሁኑ ሰዓት ግን በጭንቁ ሰዓት ግን ከጎናቸው ቁመው እያገዟቸው የተገኙት እና እውነታውን የተከታተሉላቸው እነሱ ናቸው። ከዚህ በኋላ ደግሞ ምን አይነት ዕቅድ ያቅዳሉ የሚለው ከባድ ነገር ነው። ወይንስ ደግሞ አሁንም ውጭ ለውጭ ሆኖ አደይና ሊሊን ለማገት ደግሞ መንገድ ላይ መንገድ ይጠብቃቸው ይሆን የሚለው ነገር አስቸጋሪ ነው። እሱ ቤቱን ውስጥ ባይሆንም ውጭም ሆኖ የሚያደርገው ነገር እጀ ረዝም እንደሆነ እየተናገረ ነው። አሁን ግን ወደ እስር ቤት መወርወሩ ጥልቅ ነገር ነው ብለን ነው የምናስበው። እንግዲህ ስትከታተሉኝ ስለነበር ከልብ አመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ከልብ አመሰግናለሁ። ቀጣይ ምን ይፈጠራል ብለን የምንለውን ነገር ሁሉ እንድናቀርብላችሁ ኖቲፊኬሽኑን ሰብስክራ እያደረጋችሁ ተከታተሉኝ።